ኪዳነ ምረት በቃ በስንት አንድ ነኝ ተዋልደሽ እራሱ እኮ ምናምን ሰው የሚጨካከንበት ዘመን የመጣው እና በእንደዚህ አይነት ታይም እኔ የሆነ ቀን እንደዚህ የሆነ የተቀረጸው ቪዲዮ ሰምቼው በቃ ልክ ከኮማ ስወጣ አጠገቤ የነበረችው እሷ ነች ሲል ክርስቶስን እኔም በይ ነው እንደዚህ የመጣው በቃ እንደዚህ አይነት ሰው ማግኘት ማለት አይደለም። በቃ እግዚአብሔር በቃ የልብሽን መሻት ይፈጽምላት እግዚአብሔር። በጣም በጣም ምርጥ ሰው ነች። እሱ ምርጥ ስለሆነ እኮ ነው እግዚአብሔር፣ ጥሎ አይተሽ የሱ የሱ ምንም አሁን እንደዚህ እንትን ማለት አሁን እዚህ ላይ እንትን ሊባል ይችል አይደለም ግን፣ እሷ በጣም ምርጥ ነች። ማርያምን በጣም ምክንያቱም በቃ ማለት ያየው እኔ ብዙ ነገር እንደዚህ በራሴ ብዙ ነገር እንደዚህ ስላየው፣ በቃ እንደዚህ በቃ ራሴን ናካውት አድርጌ ምናምን በቃ ከእንትን ሰው ልክ ማደንዘዣው እንትን ሲለኝ ልክ ስነቃ አጠገቢ ያለችው እሷ ነች ስትል፣ ደግሞ የሚያወራው ስለ እሷ። አየሽ? ምን ያህል የሰው ልጅ በቃ አሁን እሷ ከእሷ አር የምታገኘው ከእግዚአብሔር ከእግዚአብሔር ታገኘዋለች። ባለችበት ሰላማዊ ብዛ ውሽ ማርያምን በጣም እግዚአብሔር ይርዳት። አንቺ የጠየቅሽው ፍሬ፣ እኔ ያው ሰው ልክ የለታለው ጠይቁልኝ። አንድ ሰፈር ናችሁ እንዲ አንድ አካባቢ ናችሁ። ሩቅ ነው እንጂ እሄድ ነበር ጆይ ማርያምን። ስራ ከስራ ጋር አልተመቸኝም እንጂ ብጠይቀው ደስ ይለኛል ልጄ። ታስቦ ይሄ ነገር ተፈጠረ። አረ አው ከመቶ ነው። እኔ ደስም አልጠየኩትም። ጆይ ግን ሰው ልክ በታለው እዛ መሄድ ሰው ልክ ያለው እኔ ራሴ ስም በደንብ ማለት ልጅ ማን ነው? ማን ነው? ይላሉስ ሆዴ ሆዴ ሆዴ ሆዴ አይ ሆዴ አሞት ነበር ትንሽ። አሁን ሰላም ነው ተሽሎታል። በደንብ አሁን ሰላም ተሽሎታል ምናምን ሰላም ነው ያለው እና አሁን ፍርዬ ሌላ ህይወት ምናምን ጀመርሽ? አዎ ህይወት አለኝ እኮ ሌላ ህይወት። በቃ እንደዚህ ወዲያው ነው። በቃ ከተለያዩ ወዲያው ነው የሚጀምረው። ምን አለ መሰለ አንዳንዴ ብቸኝነት የሚባል ነገር አለ። ብቸኝነት ሳትፈልግ ሌላ ሰው እንድትይዝ ያደርጋል። እንዴ ቆይ ብቻሽን ከሆንሽ ገና አመት እኮ አልሞላውም። ሁለት አመት ሊሞላው ነው አሁን በዚህኛው ሰመር አረ፣ ሁለት ዓመት የማይሞላው እመቤቴን! ሁለት አመት፣ ልጆቼ ከሄዱ ከወጡ ከቤት ሁለት አመት፣ አሁን ሁለት አመቱ። አረ ተይ ፍሬ፣ እመቤቴን! ሁለት አመት፣ በጣም ነው ጊዜው የሚሮጠው። አሁን አለ ቀጠሮ ፍርድ ቤት በሚቀጥለው ሳምንት፣ ምን ልታረይ አሁን፣ ልጆቼ እዚህ ይመጣሉ ወይ አባታቸው ጋር የሚኖሩት የሚባለው የሚባሉ ታምርና ግን ሄደሽ ታያቸዋለሽ? ምናምን ሰላም ናቸው? አዎ፣ እንዴ አድገዋል፣ ቁመታቸው ትልልቅ ሰው ሆነዋል። ኦፍኮርስ እጠይቃቸዋለሁ። ዋናው እሱ ነው። ግን እኔ ቤታቸው እንዲመጡ ነው እምፈልገው። እሱ በዚህ ምንም ማስተያየት መስጠት እንትን ገባሽ ቁርስ አንቺ ለፍተሻል፣ ምን ብለሻል? ልጆች ከእናታቸው ጋር ነው ማደግ ያለባቸው። ያ ግን አንቺ ሬዲ ነሽ ወይ ለእናትነቱ? ኖኖ አይ፣ አሁን እንደዚህ ሲመጡ በደንብ ማለት፣ አሁን በፊት አብራችሁ ነበር የምትኖሩት፣ አሁን ብቻሽን ሲሆን ምናምን፣ እሱን በደንብ ማሰብ አለብሽ። አዎ፣ እሱማ በጣም ፈርቻለሁ። እኔ ወጥ ሰርቼ ቤት አጽድቼ ትምህርት ቤት አድርሼ ኳስ እኔ አልችለውም፣ ማርያምን አልችለውም። አሁን እዚህ ከመጡ በኋላ ያ ነገር መገባሻ አይደል? የሁላ ነገር የሚያደርግላቸው እሱ ከሆነ ይከብድ። እሱ ነው የሚያደርገው፣ እሱ ነው ጆይ ወጥ፣ የሚሰራው እሱ ነው፣ ትምህርት ቤት የሚያደርሳቸው እሱ ነው፣ ኳስ የሚያደርሳቸው እሱ ነው። እኔ እኮ ምንም አላደርግላቸውም። እሱ ሌላ ህይወት ጀምሯል። አዎ፣ ሌላ ገርል ፍሬንድ ጣብሷል። እሷ አብሮ አብሮ ነው የሚኖሩት? እሷ አዎ አብሮ ነው የሚኖሩት። አሁን ይቅሩብሽ ፏ ብለሽ ኖሪ ትለኛለች። ዩካንዱይቅሩብሽ ምናምን ሳይሆን ያው አንቺ በመጀመሪያ ራስሽን ሬድ አርጊ። እነዚህን ነገሮች ኳስ ወስዳቸዋለው፣ ምግብ ሰርቻ ያበላቸዋለው ምናምን የሚለውን ነገር እሱም በደንብ አስቢበት እንግዲህ እሱም እኮ የተባለው ፍርድ ቤት እኮ ምን እንዳሉ ልንገርግ ምግብ መስራት አትችልም፣ ለልጆች እዛም እዛም እዛም ልትወስዳቸው አትችልም ብሎ እኮ ተናግሮ እኮ ነው። እኮ ገብቷል። ቢኒ ቴንኪ ያ ያ ያ ነገር ከሆነ በቃ፣ ማለት ይሄ የማየት መብትሽ ምናምን እንትን ባይሉሽ፣ በቃ እሱ ጋር ሆነው ከዛ እየሄድሽ በደንብ እያየሻቸው። እኔ ደግሞ አሁን እየተከራከርክ ያለሁት ዊከንድ መጥተው ቤታቸው እንዲያድሩ ዊከንድ በየሁለት ሳምንቱ በአንድ ሳምንት መጥተው እቤት እንዲያሉ እሱን ነው እኔ አሁን እየተከራከርክ ያለሁት። የናንች ምግብ መስራት አችም የነጭ ምግብ አልችልም። እነሱ የጀርመን ምግብ ነው የለመዱት፣ የጀርመን ምግብ ነው የለመዱት። እንዴት እችላለሁ የጀርመን ምግብ? የኢትዮጵያ ደግሞ አይበሉም። በእናት የበደና ጊዜ የኢትዮጵያ ምግብ ማስለመድ ነበረብሽ። አንቺ እኮ ውሽማ ካለሽ ለልጆቹ ጥሩ አይደለም ይላሉ። ዙረው ዝረው ውሽማ ጋ ልጆች ወንዳ አይተው አያውቁም። ተለያዩ የምታወሪ ሰው ምናምን ሊኖርሽ ይችላል፣ ግን ዘው ብለሽ ከሰው ጋር አንድ ቤት ውስጥ የምትኖሪ ከሆነ በቃ ያንኑ ባህሪሽን ነው መልሰሽ የምትደግሚ። ምግብን መስራት ተለማመጂ፣ ጥሩ እናት መሆነሽን አሳይ ብላኛለች። እኔ አልችልም የጀርመን ምግብ አልችልም፣ አልችልም ከየት ላምጣላቸው? እኔ ጀርመናዊ ነኝ። ግን ልጆች ስንት አመታቸው ነው? ትልቁ ምና፣ ትልቁ አሁን አስራ አንድ አመት ሊሞላው ያውላ። ግን ሲሰራ አንድ ቀን ማየትሽ ዋጣ፣ እኔ የት አለው ሲጀመር? ውጭ፣ ውይ ማታ ነው የምገባው። እንደወንድ እኮ እኔ ይሰራ አልነበርም እንዲዛኔ፣ የራሴ ቢዝነስ ነበረኝ እኮ እና ያው ሁላ ነገር አሁን እሱ ነው ሙሉን ነገር ቴኬር የሚያደርገው የቤቱን። አዎ አዎ፣ እኔ ብር አመጣለሁ፣ እሱ ቴኬር ያደርጋል። በጣም ጥሩ ሰው ነው። በጣም የምስኪን እኮ ነው ጆዬ። እመለታለምናቸው ምስኪን ከሆነ ለምን ፈታሽ? እኔ እኮ ፈትቼው አይደለም፣ ሰክሬ ስማ፣ የሆነ ጊዜ በጣም እንብጣላለን ማለት ነው የሚመር ጥላቻ ትጣላ ይለ እቤት ስትመጣ በቃ ሰለችኝና ዲፕሬሽን ውስጥ ገባሁ። አሁን አንድ ቀን የት ሄዳሉ፣ እናቱ ጋር ልጆቹን ይዞ። ከዛ እኔ ደግሞ ሰክሬ ነበረ። አንዱ ፈላጊ የሆነው ገባሽ። እግርሽ ስር ነው የሚመጡት። ስለዚህ አንቺ ኢሞሽናልነትሽን ተይው። ኢሞሽናልነት እኔ እንደሚጎዳ በራሴ ስላየሁት ነው በራሴ ስልሽ እኔ በፐርሰናል ህይወቴ በፊት በጣም ትግስተኛ አዳማጭ ነበርኩ እንዴ እዚህ ያለቀስኩትን እዚህ ያለቀስኩትን ሚዲያ ላይ ሪከርድ አድርገው እብድ ናት ብለው እኮ ፍርድ ቤት የሰጡ ናቸው እኮ እያለቀስኩኝ እብድ ናት ነጮቹ ደግሞ ታውቂያለሽ ማልቀስ እብድነት ነው የሚያረጉት ልጄ ብለሽ እንኳን መጫወት አትችይም እኮ ስለዚህ ይሄንን ነገር ያፍተ አንቺ ነሽ ማስተካከል፣ ብትችል በቃ ቁልፉ አንቺ ጋር ነው ያለው። ሙሽ የጀርመን ፍርድ ቤት አንቺ ጋር ነው። ማርያምን ፍሬ እመኝ፣ እኔ በእኔ ባልኩሽ መንገድ ሄጂ። ችግርሽን አልናገርም ለሰው ከምትነግር ይልቅ በርሽን ከፍተሽ ዘግተሽ ለአንድ ሰከንድ ብቻሽን አልቅሰሽ ለፈጣሪ የምትነግሪው መልስ አለው። ብቸኝነት ይጎዳል። በተለይ እናት ስትሆኝ ይከብዳል። ዋጋ አለው ዋጋው ደግሞ ከባድ ነው። ይሄ ከኖርማል ፐርሰናል ሴትነታችን ያለፈ ነገር ነው እንትን የምንለው ያ መሴት ጠንካራ እናት ነው መሆን ያለብሽ። እኔ ማርያምን ፍሬ፣ አሁን በቃ ልጄን ሳያት እንዴት እንደምኮራ ምክንያቱም ከማንም ጋር ምንም አይነት ላይፍ ሳልጀምር ነው። ልጄ ላይ ብቻ ገንዘቤን፣ ሰዓቴን፣ እውቀቴን፣ ውበቴን፣ ሴትነቴን፣ ወጣትነቴን፣ ትምህርቴን፣ ሁሉ ነገር እሷ ላይ ነው ኢንቨስት አድርጌ ያሳየሁትኝ። ገባሽ በቃ አሁን ልጄ ስነ ስርአቷ ምን አለ፣ ቤተሰቦቼ እንደሱ ባሳደጉኝ ነው የምለው። ገባሽ በጣም በቃ ክትታ አድርጌ ነው ልጄን ያሳደግኳት። ስለዚህ አንቺ ደግሞ ጠንካራ ነው መሆን ያለብሽ። እናትነት ዋጋው ከባድ ነው፣ አባትነትም ዋጋው ከባድ ነው። ያ መስል ትክክል ብለሻለኝ። ቆንጆ ክፍታፍ ስለሆን እኮ ነው። አንደኛ ነገር ልንገርሽ፣ ቲክቶክ ቤተሰቦች ነው ይመስሉ ምንም አይረዱኝም፣ ግን መጥቼ ሲነግራቸው ይቀለኛል። የሚገርምሽ ነገር መስል ችግሬን መጥቼ ሳወራ ይቀለኛሙ ታወሪ። ጓደኛ ስለሌለሽ እኮ ነው። ምን እንደምታደርጊ ታውቂያለሽ ፍሬ? ጓደኛ ማ ብይዛቸው፣ ጓደኛዬ ብላቸው የምናወራው ነገር ሚዲያ ላይ ሰማዋለሁ፣ የምናረገውን ነገር ሚዲያ ላይ ሰማዋለሁ። እንዴት ጓደኛ ሊያዝ? ጓደኛ እኮ አሁን እኮ ሚያዝ እኮ ችግር እኮ ሆኛለሁ መቼም የቤቶች ገበና አደባባይ ላይ የሚያወጣ ጓደኛ ምን ነው? ለምሳሌ የሶሻል ሚዲያው ህመብ የሶሻል ሚዲያው ላይ ያለው ልጆችሽን ከመቀማት በቃ ለልጆችሽ ከከፈልሽው ዋጋ ቢያንስ እንጂ አይበልጥ ማለት ያንን እንኳን ያንን ትልቁ ነገር ችለሽዋል። አንቺ አሁን ከአንቺን የምፈልገው እንደ አንዲት ሴት እንደ አንዲት እህት ማለት ነው ጠንካራ እንድትወኝ ተለውጠሽ፣ ልጆችሽ መጥተው ኢቭን አባታቸው ጋር እንኳን ሆኖ አንቺ ጋር መጥተው አድረው ተጫውተው እንዲሄዱ ገባሽ? ነገር የምታረጊው የአንቺ ኢሞሽናልነት እንት ሲል ነው ገባሽ? ፍሬ ሀፍተ ብልጡኝ የዋህ ስለሆንሽ ነው። የዋህነትሽ ደግሞ እዛ ጋር መጠቀሚያ ነው የሚሆነው። ገባሽ? በልጆችሽ እንደማታፍሪ በልጆችሽ መኩሪያዎችሽ እንደሆኑ ሁሌ ነው ስትናገር የማየው። ያንን ደግሞ መኩሪያዎችሽ እንደሆኑ ማንም እናትነትን ለእናት ለሴት ልጅ ማንም አይነገራትም። ወንድ ልጅ ደግሞ ጠንካራ ስትሆኚ፣ ጀግና ስትሆኚ፣ በቃ እንበገሬ ስትሆኚ ወንድ ልጅ የሚፈልጋ ሴት ያችን ሴት ነው። ገባሽ ለሰው እኔ ፍሬ ልንገርሽ፣ ለመጀመሪያ ጊዜ እኔ እኔ የውስጤን መቶ ፐርሰንት የሚያውቀው አንድ ሰው ነው። በቃ እኔ እነቴን የሚያውቀው ፍትፍት አድርጎ በቃ እንደ መጽሐፉ እናምሳ፣ ንስሐ አባት ጋር ስትሄጂ ንስሐ አባት ጋር ስትሄጂ ምንም ነገር በቃ ነፃነት ተሰምቶሽ ነው የምትናገሪው አይደል? በቃ ይሄ እንደዚህ እንደዚህ ብለሽ የሁሉ ነገርሽን አውጥተሽ ማለት የምትናገሪው አዎ በህይወቴ ደግሞ እኔ ለአንድ ሰው ብቻ ነው ያንን ነገር በቃ አንድ ሰው ፈጣሪ ሰጥቶኛል። ከኔ ጋርም ይሁን አይሁንም በቃ በህይወቴ ብዙ ነገሬን የሚያስረሳኝ ሰው ፈጣሪ ሰጥቶኛል፣ እድለኛ ነኝ። ገባሽ ለመጀመሪያ ጊዜ ለዛ ሰውን በቃ እኔነቴን እንደ መጽሐፍ ቅዱስ እንደዚህ ገልጦ ሴትነቴን፣ ማንነቴን፣ ሁለነገሬን አሳልፌ የሰጠሁት ከልጅ አባት ቀጥሎ አሁን በህይወቴ ያለ ሰው አለ ለዛ ሰው ነው። ከዛ በተረፈ ሴት ጓደኞች አጠገቤ ሊሆኑ ይችላሉ። እንደ ጓደኛ ሊይዛቸው እችላለሁ። እንደ ቤተሰብ ላያቸው ይችላል። 100% ስሜን እንጂ እኔነቴን፣ ውስጤን፣ ገበናይን አልነግራቸውም። አልነግራቸው የዋህ ነኝ። የሚነገርና የማይነገርን ነገር ግን ለይቼ አውቃለሁ። ጓደኛ ሁሉ ጓደኛ አይደለም። ገባሽ? ጓደኛ ሁሉ ጓደኛ አይደለም። የወደደሽ ሁሉ ፍርዬ ፍርዬ፣ መስዬ መስዬ፣ ወይ እንትና እንትናዬ ያለሽ ሁሉ ወዳጅ አይደለም። የሆነ ቦታ የሆነ ከፍታ ከነሱ ጥፍ ብለ ስትሄጂ፣ አንቺን መስበሪያ መጥረብ ያፈልገው መሀል ላይ መስበር ነው የሚፈልጉት። ወዳጅ አይደለ እንደ ያረጉኝ፣ በደካማ ጎኔ የገቡት በልጆቼ እኔ ለመስበር አይደለ እንደ በልጆቼ የመጡት አዎ ስለዚህ፣ ይሁን አበሻ። እኔ ደግሞ አልሰበርም። ይኸው መጣሁላችሁ መልሼ ቲክቶክ ላይ መጡ፣ መቼ ወድቅ የቀረው ያሉ ወዳጆች፣ እግዚአብሔር ስላልጣለች ነው እንጂ በሰዎች ዘንድ እኮ ወድቀሻል። ወድቀሻል በእግዚአብሔር ዘንድ ደግሞ ልትወድቄ ስትይ ገብርኤል ገብርኤል ገና መልአክ ደግሞ እንደዚህ አድርጎ በእጁ ደግፎ አንስቶሻል። ገባሽ? ያነሳሽ ቅዱስ ገብርኤል እጅ፣ ሁሌ ሻማ አባቴ ረዳቴ ባት ጋር በኢሞሽናል አካውን ስታገኙ ራሱ በቃ መጥፎ ተለወጭበት። ባህሪሽን አዲስ እንትን አሳዩ፣ የሆነ አዲስ ባህሪ ያሳዩ፣ የድሮውን ስትጀናጀኑ የነበረውን ሲያፈቅርሽ የነበረውን እንትን በቃ ይህን ይህን ነገር አሳዩ። ገባሽ ፍሬ።